ሐሙስ ኤፕሪል 10 2025 ራፕሶዲ ኦፍ ሪያሊቲ በፓስተር ክሪስ ኦያኪሎሚ የዛሬው ርዕሳችን የሚሆነው ቃሉን አድምጡና ጠብቁት ይላል። እሺ ብትሉ ለእኔም ብትታዘዙ የምድርን በረከት ትበላላችሁ ይላል ኢሳይያስ 1:19። ከላይ ባለው ጥቅስ ውስጥ ያለው ብትታዘዙ የሚለው ቃል ሻማ የሚለው የዕብራይስጥ ቃል ነው። እርሱም በግልጽ 1159 ጊዜ በተፈቀደው እትም ላይ ተጠቅሷል። በተለይም ለዐውደ ጽሑፉ አግባብነት ስምንት ጊዜ ብቻ ታዛዥ ተብሎ ተተርጉሟል። እንደውም 785 ጊዜ ስማ ተብሎ እና 169 ጊዜ ደግሞ አድምጥ ተብሎ ተተርጉሟል። ይህንን አጽንዖት የሰጠሁበት ምክንያት በዚህ አጋጣሚ እንኳን ተርጓሚዎቹ ብትታዘዙ የሚለው ከሁሉ የተሻለው አቀራረብ እንደሚሆን ባመኑበት ጊዜ እንኳን፣ ሙሉ በሙሉ ትክክል ባይሆንም ነገር ግን አሁንም ጥሩ ትርጉም ይሰጣል። እሺ ብትሉ ለእኔም ብትታዘዙ የሚለው ሐረግ በመሠረቱ እኔን በእውነት ካዳመጣችሁኝ እንደማለት ነው። ለዚህ ነው መታዘዝ የሚለውን የመረጡት፣ አድምጠኸኛል? ብሎ ልጅን እንደመጠየቅ ነው። ይሄ ብዙውን ጊዜ የሚከሰተው መመሪያን ካልተከተለ ነው። ስለዚህ፣ የምነግርህን ካደመጥክ ብላችሁ ስትናገሩ፣ የሚያመላክተው የምነግርህን ከጠበቅ የሚለው ነው፣ ይህም እኔ የምነግርህን ከታዘዝክ ወደሚለው ይተረጎማል። በሕያው የመጽሐፍ ቅዱስ ቃል በቃል ትርጉም ውስጥ የዚህ ጥቅስ አቀራረብ በጣም አስደናቂ ነው፤ እኔ እንድረዳችሁ ብቻ ከፈቀዳችሁ፣ ከታዘዛችሁ፣ ከዚያም ባለጠጋ አደርጋችኋለሁ ይላል። እንዴት ያለ አገላለጽ ነው! በአስቸጋሪ ሁኔታዎች ውስጥም ቢሆን እግዚአብሔር በእውነት ይህንን ማድረግ ይችላል? በደካማ መንደሮች፣ በድሆች አካባቢዎች ወይም ከሥልጣኔ ወደኋላ ኋላ ለቀሩ ማድረግ ይችላል? እሱ ከእናንተ ዓይነት ቤተሰብ ለመጣ ሰው ማድረግ ይችላል? በእርግጥም አዎን ይችላል! እርሱ እኔ እንድረዳችሁ ከፈቀዳችሁ ብቻ ይላል። ልረዳችሁ እፈልጋለሁ፣ ይህንን እንዳደርግ ትፈቅዱልኛላችሁ? ብሎ የሚጠይቅ ይመስላል። እርሱን ብትሰሙ ባለጠጋ እንደሚያደርጋችሁ አበክሮ ይናገራል። ይህ የሚያሳየው እግዚአብሔር እናንተ ባለጠጋ በመሆናችሁ ቅራኔ ወይም ተቃውሞ እንደሌለው ነው። ግን ባለጠጋ መሆን ማለት ምን ማለት ነው? ከእናንተ አልፎ ሌሎችን ባለጠጋ እንዲሆኑ መርዳት እስክትችሉ ድረስ ከምትፈልጉት በላይ እጅግ በጣም ብዙ ሲኖራችሁ ነው። ባለጠጋ ሆናችሁ ነገር ግን ሌሎች ባለጠጋ እንዲሆኑ መርዳት ካልቻላችሁ በእውነት ባለጠጋ አይደላችሁም። ስለዚህ፣ እንዲረዳችሁ የእርሱን ግብዣ ተቀበሉ፤ ቃሉንም አድምጡና ተቀበሉ። እርሱ ያስቀመጠውን መርሆች ተከተሉ፣ እና የእርሱ በረከቶች በህይወታችሁ ውስጥ ይገለጣሉ። ሃሌሉያ! የዛሬውን የእምነት አዋጅ አብረን የእግዚአብሔርን ቃል አደምጣለሁ እና እጠብቃለሁ፤ ስለዚህም፣ የእርሱ በረከቶች በህይወቴ ውስጥ የተገለጡ ናቸው። ብዙዎች የከበረውን መንግስታችንን ብልጽግና እንዲለማመዱ እየረዳሁ በመትረፍረፍ እመላለሳለሁ። እኔ የእግዚአብሔር ቸርነት ነጸብራቅ፣ አስተላላፊ እና ዘላለማዊ በረከቶቹን አከፋፋይ ነኝ። እግዚአብሔር ይባረክ! ለተጨማሪ ጥናት፣ ኦሪት ዘዳግም 28 ከ1 እስከ 2፤ መጽሐፈ ኢዮብ 36:11 መጽሐፈ ምሳሌ 3:9 እስከ 10። ተባርካችኋል።